አልፋ ሚዲያ የማንነት ነበረ? በፈጣሪ ስም ሰላም፣ ሰላም። እንዴት ናችሁ? አልፋ ሚዲያ ወልካም፣ ወልካም። ምንድን ነው ተቆጥተው ተናደህ የመጣኸው ተናድሽ የመጣችሁ ለምንድን ነው? ላይክ ላይክ እያደረጋችሁ ግቡ። ለምንድን ነው ተናዳችሁ የምትመጡት? ይህ እኮ የተናደደ የሰው ምልክት ነው። ምንድን ነው እስኪ ንገሩኝም። አልፋ ሚዲያ የማን ነበር? በአላ አልፋ ሚዲያ የሚል የማን ነበረ? ቅድስት ነኝ ተን አዲስ ትመጫለች። እንዴት አለ አመሰግናለህን የውዴኔ ቆንጆ ቅድስትዬ። በሉ ላይክ ላይክ አድርጉልኝ። አዎ ቅድስት ነኝ አልሽኝ እኔ ማር አመሰግናለሁ። አልተናደድኩም እና ይሄ ቀዩ እኮ ይሄ ቀዩ አሻንጉሊት እኮ የተናደደ ሰው ምልክት ነው እንዴ? ቅድስት የምንለች ነው አልፋ ሚዲያን ደማመር እያላች ነው። አልተደማመራችሁም እስካሁን ቅድስት እኮ ናት። አልፋ ሚዲያ ና ሰኪና ተደማመሩ። ካልተደማመራችሁ ተደማመሩ። ዋትሳፕ አለሽ ማሬ ዋትሳፕ

ከዛ በእንትን እናወራለን። በኢሞ እንደዋጎላለን። ኢሞ ትጠቀሚ የለ ኢሞ ትጠቀሚ ያለሽ አይደል? ማሬ ምንድነው ይሄ? በሱ በሱ ቤትሱ ቤትሱ ታይም የዋና አካውንት ይሄኛው። እሷ ደግሞ ቤትሱ ታይም ላይ ካርግ ላይ ካርጉ ላይክ አድርጉ። እሺ ላይክ አድርጉ። ሰላም ሰኪና አደለሽ ነው። ሰላም አቤት ማማዬ። ብለሽኛል፣ ወላሂ ብለሽኛል አይደል? አዎ መልሼልሻለሁ ይኔ እሺ እደውላለሁ። ስጨርስ ስጨርስ ማሬ ላይቡን ስጨርስ ማለት አሁን እንትኔ እዚህ ጋር ዋትሳፕ ነው እንጂ ዋትሳፕና ቴሌግራም ነው እንጂ እንትን ኢሞ የለውም ይሄኛው ስልክ ማለት ነው። ከኢሞ ስወጣ እንትን ልሻለሁ። እሺ በኢሞ ከዚህ ከላይቭ ስወጣ በኢሞ ደውል ልሻለሁ በዚህኛው ስልኬ ማለት ነው። ቅድስትዬ የኔ ወደኔ ቆንጆ አመሰግናለሁ፣ አመሰግናለሁ የኔ ቆንጆት ክበር ይልኝ። ውይ አንጋጋሽ እኮ የኮሜንት ማዕት ባንድ አይነች ምናምን በአንድ አይንሽ እያየሽ ነው። ምንድን ነው ይህ የምልኪው? አሻንጉሊት አለሽ ቅድም፣ አሚና ከድር ሰምታችኋል። ይህ አሻንጉሊት አለሽ በጣም አፍሽን ከፍተሽ ነው ምልኪው ሳላ ልበይኝ ነው ጎ እያለሽ ማለት ነው። ከአሚና ከድር ላይ ምንድ በሳቅ የለሙ ማልኳቸው ወላይ እየሳኩ ነበረ ልበይኝ ነው። እንዲ ሀውል እያፍሽን የከፈትሽ አላችኝ አለ አላሳቀችኝም። የምለው እሺ፣ እኔ ወደ ታብታብ አለ የለም። ሰኪናዬ፣ እስኪ እዩማ ታብታብ አለ የለም። ታብታቡ የለም። እየተዘጋቤ ተቸግሪያለሁ። ብታይ ወላሂ ደግሞ ሰሞኑን እያመመኝ ነው። ምንድን ነው ችግር እስኪ ታብታብ እምቢ ብሎኛል። እኔ ምን ይሻለኛል? ተናገሩ እስኪ የሚሻለኝን ነገር። የለም እህት ኧረ እኔ እንደው ወላሂ ታብታብ ተቸግሪ ያለሁኝ። እንዴት አባቴ ነው ማድረግ ያለብኝ? እስኪ አሁን